ሀቢብቲ በስተመጨረሻ ብሩኬ ወይም ሀቢቢን እጇ አስገብተዋለች። ታዲያ ሁሉንም ሴራውን እያንዳንዱን ነገር ሰላም ስትነግራት በጣምም ቸኩላ፣ እንዲሁም ደግሞ ለውሳኔ በጣም ተቻኩላ ነበር። ታዲያ በዛ ሰዓት ላይ ሰላም ተረጋጊ፣ ከዚህ በፊትም ስለተረጋጋሽ ነው እኔንም ከመከራ ያወጣሽኝ ብላ አረጋግታታለች። ወተትም ስለሚረጋ ነው ቅቤ የሚወጣው። ቅቤም ደግሞ ረጋ ብሎ ከወተት ስለወጣ ነው በዚህ ልክ የተወደደው። አንቺም ደግሞ ውድን ነገር ወደ ራስሽ የምታመጪው በረጋው መንፈስ ነው ብላታለች። ታዲያ አሁን ላይ ሰላም መካሪ እንዲሁም ደግሞ የሰውን ምክር የምትሰማ ሆናለች። መልሳም ደግሞ ለሀቢብቲ ጠንካራ ጎኗ ሆናታለች። ታዲያ በአሁን ሰዓት ላይ አንድ ላይ በመሆን ነበረ ሀቢቢን የቤት ውስጥ አስረው ሲያሰቃዩት የነበር

ውሃ እንኳን ሲጠማው እሱን ለማስቀናት ወይ ደግሞ እሱን ለማቃጠል ፊትለፊቱ ነበረ ስትጠጣ የነበረው። አፉንም እስር አድርገውት ለመጮህ እንኳን እንዳይመች አድርገው ነበር። ናቴ ታዲያ በአጋጣሚ መጥቶ ስለነበር በጎሮ ቤት ልጅ ነበር ሲያሳብቡ የነበረው እሱ ቢያቸው ቢሆን ኑሮ ናቲ አይቷቸው ቢሆን ኑሮ ነገሮችን ያበላሽብናል ብሎ ስላሰቡ ሁሉንም ነገር በድብቅ ነበረ የጨረሱት። ታዲያ ሀቢብቲ ያሰበችው ነገር ሁሉም ተሳግቶላታል ቤቱንም አስመልሳለች። እንዲሁም ደግሞ የእሷ ንብረት ሲቀማት የነበረው እስከ ዛሬ ድረስ ቤቱንም ሰርቶ ወይ ደግሞ ለራሱ እየኖረበት ያለው ቡኩም ውስጥ ያለው ገንዘብን ወደ ራሷ አዙራ ከጨረሰች በኋላ እንዲሁም ደግሞ ሞገስን ብዙ ነገሮችን እንድታገዘኝ እፈልጋለሁ፣ ቤቱንም እንድትመልስ እፈልጋለሁ፣ ሙሉ ውክልና ልትወስድ ይገባል ከቡሩኬ ባለችው መሰረት እንግዲህ ሞገስም ከብሩክ ጋር በመገናኘት ሙሉ ውክልና ልትሰጠኝ ይገባል በምን ላምን ይችላለሁ ብሎት ነበር ማለት ነው ቤቱን በተመጣጣኝ ዋጋ እንድንሸጥ ለምንድን ነው ገዢዎችን ያላመጣ ብሎ ቢሮ ሄዶ አናግሮት ነበር ከመታሰሩ በፊት ማለት ከመታገቱ በፊት ታዲያ ብሩኬ አሁን ላይ እኔ ላንተ ምንም ማድረግ አልችልም ተገድጄ ነው ልጄን ነጻ ማውጣት አለብኝ አሁን ደግሞ ልጄን ታግትብኛለች ይህንን ነገር ካላደረግኩ ብሎ ስላሰበ አሁን ላይ ሁሉንም ነገር እሷ ባለች መሰረት ለሀቢብቲ ሁሉንም ነገር ጨርሶላታል ማለት ነው። ሞገስ ታዲያ ይህንን ነገር ካደረገ በኋላም ሁሉንም ነገር ካሳካች ወይም ደግሞ ያሰበችውን ነገር እጇ ካስገባች በኋላ ሀቢብቲ ያደረገችው በቀጥታ ሞገስንም ቀጥታ ነበረ ያሳሰረችው ማለት ነው። ሁሉም ነገር በሚገባ ሁኔታ ተሳክቶላታል። ከፓርት አንድ ጀምረን እስከ አስራ አንድ ያየነው ነበር ማለት ነው። ይህ ሁሉ መጅኑን ተከታታይ ድራማ ምዕራፍ አንድ እዚሁ ላይ ነበር እየተጠናቀቀው። ምዕራፍ ሁለት እንግዲህ ይቀጥላል። ውድና የተከበራችሁ የቻናል የቤተሰቦች ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሁልጊዜ የምለቅላቸው ቪዲዮዎች ደግሞ በቀጥታ ወደ እናንተ ጆሮ እንዲደርስ የደወል ምልክታን መጫናችሁን እንዳትዘነጉ እንዳት ዘነጉ ስለምትከታተሉኝ ለምትሰጡኝ አስተያየት ሁሉ እጅግ አርጌ ከልብ አመሰግናለሁ። ታዲያ ቡሩኬ አሁን ላይ ሁሉም ነገር ተሳክቶልኛል። የናቲንም ቤት ወስደዋለውኝ እስከ 7 ሚሊዮን እስከ 8 ሚሊዮን እሸጣለሁ ብሎ ያሰበው ያቀደው ነበር። እንዲሁም ደግሞ እሷ የሰው ሀገር ላይ የሰራችውን ብር እያስላከ ቤት ሰርቻለሁ ብሎ የሰው ቤት እያነሳ ነበር ለእሷ ፎቶ ስልክላት የነበረው እናም ደግሞ አፍቅርሻለሁ በሚል ሰበብ ነበር ወደ ስደት ላካት። በረሃ ላይ ሆና እንኳን ስንቴ ተደፍራለች። ታዲያ በዚህ መልኩ ያገኘችውን ብር እሱ ደግሞ ሲጫወትባት በህይወቷ እንደነበር ነው የሚያስ ያሳየው ። ታዲያ በስተ መጨረሻ የብሩኬ እቅድና ሀሳብ አልተሳካለትም። በአረብ ሀገር ሴት እንዲሁም በአረብ ሀገር ሴቶች ብር እንደዚሁ የሚስናኑ ልክ እንደ ብሩኬ አይነት ወንዶች አሉ ማለት ነው። ታዲያ በተቃራኒውም ደግሞ መልካም ለትዳራቸው ለፍቅራቸው የሚታገሉም በብዛት አሉ። ክፉ ባለበት ሁላ ደግ ደግ ሰዎችም እንዳሉ መዘንጋት የለብንም። ታዲያው ላይ ብሩኬና ሞገስ አንድ ላይ በመሆን ነበረ የህገ ወጥ ደላላ ሆኖ የሚሰሩት። ታዲያ በህገ ወጥ ደላላዎች መተን ብዙዎቻችን ስደት ላይ እንሰቃያለን። እንዲሁም ደግሞ ወደዚህ ለመምጣት በባህር ያሰብነው ብዙ ሰዎች ልንኖር እንችላለን። ታዲያ መጅኑን ድራማ ይህንኑ ነበረ ሲያስተምር የቆየው። ምዕራፍ አንድ ላይ እንግዲህ የሀቢብቲ ካራክተር ብዙ መከራ ብዙ ስቃይ የደረሰባት እንዲሁም ደግሞ ለፍቅረኛዋ ለወደፊት ባለቤት ይሆነኛል ብላ ለምታስበው ሰው ብዙ ነገሮችን እያደረገች እያሳለፈች ሕይወት አላት። ታዲያ ይህንን ሕይወት አገር ቤት ከገባችን በኋላ ሲኦል አድርጎባት ነበር። እሷ በማታውቀው መንገድ የጓደኛዋንም ቤት ስትወርስ ነበር። እንዲሁም ደግሞ የጓደኛዋ ናቲን እህት ወስዳ እንግዲህ ወደ ሌላ ሀገር ልካለው ብላ ጓደኛዋን ካመከረች በኋላ ሀቢቢ እንግዲህ በመሀል ገብቶ እኔ በአጭር ጊዜ ውስጥ ወደ ውጭ ሀገር ልክሻለሁ ብሎ ሰላምን አታሏት ስለነበረ ይህ ነገር ደግሞ እንዳይሳካለት አድርጓው ሰላምን እንግዲህ ከታገተችበት ነፃ ያወጣችው እሷናት ማለት ነው። የስደትን መራራ ጎን ስለምታውቅ እሷም ለሰላም ብዙ ምክሮችን ሰጥታ ነበረ። ታዲያ ብር ብቻ ስለሚፈልግ ለሰው ልጅ ረህራሄ ስለሌለው ብዙ በደሎችን አድርሶባት ለሌሎች ሰዎችም እንዳትናገር ህመሟን አድርጎ አስፈራርቷት ነበር። ታዲያ ሰላምም እኔ ላይ የደረሰው እህቶቼ ላይ እንዳይደርስ መታገል አለብኝ በሚል ነበረ የተነሳቸው። እና ብዙዎቻችን ሰዎች ሳያስፈራሩን ጠላት ሳያስፈራራን ሊገሉን ይችላሉ ብለን ሌሎችንም እንዲያጠቁ ቦታ የምንሰጥ ወይ ደግሞ ክፍተትን የምንፈጥር ብዙ ሰዎች አለን ማለት ነው። የሰላምም ካራክተር በደንብ አድርጎ ያስተምራል። ናቲ ደግሞ ብዙ ጊዜ በየዋህነቱ ነው የሚጠቃው። ሰውንም ያምናል፣ ከጥርጣሬ ይልቅ ማመንን ነው የሚያበዛው ማለት ነው። አሁን ላይ ግን እሰራልሻለው ስትል ነበረ የሞገስ ባለቤት። ይህ ነገር ሳይሳካለት ነው እንግዲህ ምዕራፍ አንድ ያለቀው ማለት ነው። ቤተሰብ ታዲያ ቡሩኬ በአሁኑ ሰዓት ላይ በማመዱ ስንቶቻችሁ ናችሁ ደስ ያላችሁ? ማበዱ ቢያሳዝንም ግን ደግሞ እንደ ስራው ከዚህ በላይ ነበረ የሚገባው። እናቱ የሱ ቤተሰብ ሐቢብቲን ሳይጠላት እሱ በሚያመጣቸው ዘዴዎች ነበረ ለሐቢብቲ ሲናገር የነበረው። ቤተሰቦቹ ሐቢብቲን ሳይጠላት የአረብ ሀገር ሴትን አታገባም ብለው እየተቆጡኝ ሌላ ሴት እንዳገባ እየመረጡልኝ ነው ያሉት ብሎ እሷ ነበር የኖረው። አሁን ላይ ደግሞ ያ ነገር ናቴም ሲናገራት ነበረ፣ ተይ ተጠንቀቂ፣ ሰውየው በጣም መጥፎ ሰው ነው ልታደ፣ ለምንድን ነው አንቺን ሳይቀበልሽ እስር ቤት ነኝ ያለው? እናም ቤትም ሳይሰራ ለምንድን ነው የሌላ ሰው ቤት ሲልክልሽ የነበረው? ተይ ሀቢብቲ፣ ወደ ራሴ ስትመለሽ ብሎ ሲመክራት ነበር። እሷ ግን እንዴት እንደዚህ ታደርጋለ? ቤት ላይ ተጠልዬ ስለተቀመጥኩ ነው ወይ? እያለችው እያስቀየመችው ነበር። ታዲያ እሱም አንድ ቀን ሲገባ ስትጸጸት ይበታል። እናም ደግሞ እኔ ይህንን ነገር ማስቤ አይደለም። እስኪ ብዙ ነገሮችን አስተዊ እስር ቤት ነኛለሽ። ከዛም በኋላ ደግሞ ያልሰራውን ቤት ሰርቶ ሰርቻለሁ ብሎ ለአንቺ ነግሮሻል። ሄደንም ይህንንም ነገር በዓይንሽ አረጋግጠሻል ብሏታል። ታዲያ ይህንን ነገር ሳታምን ሀቢብን ነበረ አስቀድማ ስታምን የነበረው የወደፊት ባሌ ነው የልጆችን አባትማ እንደዚህ ልትናገር አይገባም ብላ ናቴንም አስቀይማም ነበር። የሆነ ሰሞን ላይ ታዲያ አሁን ላይ ሀቢብቲ ሁሉንም ነገር ነገር አሳክታ የናቲንም ቤት አስመልሳ የራሷንም የሆነ ነገር አስመልሳለች ከብሩኬ። ይሄ ነገር ሁሉ ተሳክቶላት ናቲ ግን ሀቢብቲን እንደሚያፈቅራት ለምንድን ነው ያልነገራት? እናም ደግሞ ናቲ ጓደኛ ለምንድን ነው ፍቅርህን ያልገለጽክላት? አሁን ላይ ደግሞ እሷ ህመም ላይ ነች ያለችው፣ ከጎኗ ልትሆን ይገባል። ከቤት ውስጥ ስትወጣ ለምንድን ነው ዝም ብለ እንድትወጣ የፈቀድክላት? ብሎታል ማለት ነው። እሱም እንግዲህ አሁን ላይ ያሰበው ሀቢብቲ ከራሷ ጋር አይደለችም፣ ህመሟን እስክታገግም ድረስ አሁን ላይ ዝም ነው ማለት ያለብኝ ብሎ ለጓደኛው በቂ መልስ ሰጥቶታል። እውነት ነው ሀቢብቲ አሁን ላይ ብዙ ነገሮቿን ማከም ይኖርባታል ማለት ማለት ነው። የአይምሮ ብዙ አይምሮ ውስጥ እንግዲህ የሚሰቀጥጥ ነገሮች አሉ። የሰው ሀገር ላይ ስትደፈር የነበረውን እሱን ነገር ናቲ አያውቅም። ግን ደግሞ ለዚህኛው እያንዳንዱን ነገር በታገተበት ሰዓት ላይ እየነገረችው ነበረ ማለት ነው። እኔም ውሃ ጣምቶኝ እሱ ግን ገላይን ሲመኝ እንዲሁም ደግሞ ሲደፍረኝ ነበረ፣ ይህንን ነገር አንተ ማየት አለብ ብለው እንግዲህ በታገተበት ሰዓት ላይ ምንም ውሃ ምንም ምግብ ሳይሰጡት እንዲሁም ደግሞ ከፍ ባለ ሙዚቃ ጆሮ ላይ ሰማ አድርጎለት እንግዲህ አይምሮ እንዲበረዝ አድርገው በዛ ልክ እንግዲህ እንዲያብድ አድርገውታል ማለት ነው። ሁሉ ነገር ከተሳካላት በኋላ እንግዲህ እሷም ከነናቲ ቤት ወጥታለች ማለት ነው። ምዕራፍ ሁለት ላይ እንግዲህ ምን ይዘውልን እንደሚመጡ አናውቅም። ስለዚህ ስለምትከታተሉት እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ የመጁ የመጅኑን ድራማ ተከታታዮች በሙሉ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ አብረን እስክንገናኝ ድረስ ቸር ሰንብቱልኝ።